እንደምታዩት ኬብል አለው ይህን ይመስላል። ሌላው ነገር ይህ ነገር ላሳያችሁ፣ ኮዱን በደንብ ማየት አለባችሁ። ኤምጄ ሰላሳ ስድስት ይባላል ማለት ነው እና ሶፍት ሪንግ ላይት አለው እና ውስጡን ደግሞ ከፍቼ አሳያችኋለሁ ማለት ነው። እሺ፣ ውስጡን ስከፍተው እንደምታዩት ውስጡ ላይ ምን ምን አለ የሚለው ነገር። እንዴት ናችሁ? እንግዲህ ዛሬ ያው በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮችን እኔ የምጠቀምባቸውን አንዳንድ ማቴሪያሎችን ለማሳየት ነው የመጣሁት ማለት ነው። ምክንያቱም ዩቱብ ስንሰራ ጥራት ባለው መንገድ መቅረጽ አለብን። አንደኛ ጥራት ባለው ነገር ስንቀርጽ፣ አንደኛ ላይት ያስፈልገናል። ሁለተኛ ማይክ ነው የሚያስፈልገን። ምክንያቱም ስልካችንን እዛ አረቀን አስቀምጠን እኛ የምናወራው ነገር ላይገባ ይችላል ሪካርድ ውስጥ ማለት ነው። ስለዚህ በአንደኛ ደረጃ ማይክ ያስፈልገናል። ሁለተኛ ላይት ነው። ካሜራችን በስልክ እንኳን ብንቀርጽ ጥርት ያለ ቪዲዮ ይወጣልናል። አሪፍ ስልክ ከሆነ ስማርትፎን ይዛችሁ አሪፍ ስልክ ከሆነ የያዛችሁ ላይት ካለ ከካሜራ እኩል መቅረስ ትችላላችሁ ማለት ነው። ስለዚህ እነዚህ ሁለት ነገሮች የት እንዳገኛለን፣ ሂሳቡን እና ብሩን በምን ያክል ማግኘት እንችላለን፣ ከዛ ውጪ ደግሞ ምን አይነት እቃዎች አሪፍ ናቸው የሚለው ነገር አሳያችኋለሁ። ማይክና ላይት ሁለት ነገር ነው ይዤ መጣሁት። ሁለቱም ነገሮች አሁን አሳያቸዋለሁ ማለት ነው። እና ወደ እቃዎቹ ለማሳየት አሁን ወደ እቃዎች እሄዳለሁ ማለት ነው። እሺ፣ አሁን በመጀመሪያ የማሳያችሁ ማይክራፎን ይሆናል ማለት ነው። ቅድም ስቀርጸበት የነበረው ማይክራፎን ማለትም ስልካችን አስቀምጠን ብሉቱዝ ነው ይኸው እንደምታዩት ይህን ይመስላል ጽድት አለ ድምፅ ነው የሚቀርጽለን ማይክራፎኑ ይህን ይመስላል ማለት ነው ባለ ሁለት ነው ለሁለት ሆናችሁ ስትሰሩ ለሁለት መቅረጽ ትችላላችሁ በዚህ ማይክራፎን ማለት ነው ድምፁ ጥርት አለ ነው በርቀት ይቀርጻል ስልካዎች የትም ቦታ ብታስቀምጡት ይቀርጻል ማለት ነው እና ጥርት አለ ነው ዋየርለስ ማይክራፎን ይባላል ኮዱን ባላቀውም ይሄንን አይታችሁ ከሌሎቹ በጣም አሪፍ ነው። ይሄንን ማይክሮፎን ማለት ነው እና አውጥቼ ያሳያችኋለሁ ማለት ነው። አሁን ቅላርገውን እና አውጥቼ ላሳያችሁ። ይህን ይመስላል ውስጡ ማለት ነው ስታዩት ሲከፈት እንደዚህ ነው እና እንደምታዩት ይህን ይመስላል ማይክራፎኑ ቆይ ላይቱን ልቀንሰው ይመስላል ጥርት አለ ጥርት አለ ድምፅ ነው ወደ ስልካችን የሚያስተላልፈን ሪከርድ ስናደረግ ማለት ነው እንደምታዩት አሁን ማሳያችሁ ምንድን ነው እዚህ ጋር አንዲት ነገር አለች እዚህ ጋር እንደምታዩት ማለት ነው ከታያችሁ ማለት ነው እና ይሄ ነገር ታወጡታላችሁ የሚወጣ ነገር ነው ተጨማሪ ነው ማለት ነው። እዚህ ጋር ስትከፍቱት ምን አለ? ማይክሮፎኑን ሪከርድ እንትን ቻርጅ የምናደርግበት ኬብል አለ ማለት ነው። ውስጡ ላይ ኬብል አለው፣ እንደምታዩት ኬብል አለው። ይህን ይመስላል። ሌላው ነገር ይህ ነገር ላሳያችሁ፣ አውጥቼ ላሳያችሁ። ይሄ ዋናው ነው፣ ከስልካችን ላይ ኮኔክት የምናደርግበት ዋናው ይሄ ነው። እንደምታዩት እዚህ ጋር ድምጻችን ይሰራል አይሰራም፣ የሚለው ነገር ቼክ የምናደረገበት እዚህ ጋር የኤርፎን የምንሰካበት የኤርፎን መሰኪያ ቦታ አለ ማለት ነው። ይሄኛው ቻርጅ የምናደረግበት፣ እንዳሳየኋችሁ፣ በኬብሉ እንዳሳየኋችሁ፣ እዚ ጋ በኬብሉ ቻርጅ የምናደረግበት ቦታ ነው ማለት ነው። ይሄኛው ደግሞ እንደምታዩት፣ ከታያችሁ፣ ይሄኛው ኦን ኦፍ የምናደረግበት ቦታ ነው ማለት ነው። አሁን እዚ ጋ ኦን ኦፍ ሳረገው ኦን ሳደረገው ይበራል ማለት ነው። ልክ እንደዚህ ኮኔክት ሲያደርግ የሚለው ነገር ያቆማል። ለአረንጓዴ ቀይ የሚበራው ነገር ያቆማል ማለት ነው። እሺ ሌሎቹም ላውጣና ላሳያችሁ፣ ላውጣና ላሳያችሁ። እነዚህ እነዚህ ደግሞ ዋና ማይክ የሚባሉት እነዚህ ናቸው። ይኸው ሁለቱም ማይክ ናቸው እዚህ ጋር ለሁለት ስንጠቀም ለሁለት ሪከርድ ስናደርግ ወይም ኢንተርቪው ስናደርግ እንትን የምንጠቀምበት እዚህ ጋር እንዳይሰክተን እንደዚህ አሲዘን የምንጠቀምበት እንደዚህ አሲዘን የምንጠቀምበት ቦታ ነው ማለት ነው። ከፈለግንም አስፈላጊኝ ከሆነ በእንጃችን እንደዚህ ይዘን ማውራት እንችላለን ማለት ነው። ይሄ ራሱ እዚህ ጋር ከጎን እንደምታዩት ጎን ላይ ቻርጀር ኮኔክት እዚህ ጋር ቻርጀር የምንሰካበት ቦታ ይሄ ቻርጅ የምናደርግበት ነው፣ እዚህ ጋር ጎን ላይ ያለ ማለት ነው። ይሄኛው ራሱ እዚህ ጋር ኦን ኦፍ የምናደርግበት ቦታ ነው ማለት ነው። ኦን ኦፍ ስናደርገው ልክ እንደዚህ በዚህኛው ጎን ምልክት ይሰጠናል ማለት ነው። አሁን ኮኔክት አደረገ ያኛው ስላበራሁት ኮኔክት አደረገልኝ ማለት ነው። ኮኔክት አደረገልኝ። ይህም እንደዛው ኦን እናደርገዋለን ለዚህ ዘን ይሄኛው ራሱ እዚህ ጋ ይዘን እዚህ ጋ ይዘን ኦን እናደርገዋለን ማለት ነው። ይበራል ማለት ነው። በዚህ መልኩ ያው ሁለቱም ይበራሉ ማለት ነው። ልክ እንደዚህ ኮኔክት ሲያደርጉ አረንጓዴ ይበራሉ ሁለቱ። አሁን ምንድነው የሚቀራኝ? ይሄ ከስልኩ ጋር ማገናኘት ስልካችን በሚወስደው ከፈለግን ቢኤርፎን እንሰካዋለን። አይፎን ከሆነ ያለን እዚህ ጋ የአይፎን ኤስ ያለን እዚህ ጋር የአይፎን ኮኔክት ማድረግ ያለን በአይፎን እንሰካለን። ከፈለግን አይፎን የሆኑ ሳምሰንግ አዳዲሶቹም እንደምታዩት ኮኔክት እናደርጋለን ከስልካችን ጋር እንሰካዋለን ማለት ነው። ቀጥታም እናደርጋለን ከፈለግን ቮይስ ከፈለግን ቪዲዮ መቅረጽ እንጨምራለን ማለት ነው። ኮኔክት ሲያደርግ በቃ እንደዚህ ቀጥ ይላሉ፣ ይበራሉ ሁለቱም ማለት ነው። ልክ በዚህ መልኩ ሁለቱም ይበራሉ ኮኔክት ሲሆኑ ማለት ነው። ኮኔክት ሲሆኑ በዚህ መልኩ ይበራሉ ሁለቱም። ስለዚህ አሁን ምንድነው የምናደርገው? የገባችው ነገር ካለ በኮሜንት መጠየቅ ትችላላችሁ። ሂሳቡ አልነገርኳችሁም። ሂሳቡ ሁለት ሺ ብር ነው። ሂሳቡ ሁለት ሺ ብር ነው። ከዚህ በጣም የወረዱ ሂሳቦች አሉ። እንደ እናንተ ምርጫ ነው። ድምፁን ቼክ ማድረግ ስትገዙ መርሳት የለባችሁ ነገር ድምፅ ቼክ ማድረግ አለባችሁ። ይሰራል ስልካችሁ ላይ ኮኔክት አድርጋችሁ ይሰራል አይሰራም የሚለው ነገር ቼክ አድርጋችሁ ነው መግዛት አለባችሁ ማለት ነው። እንደዚህ አይታችሁ ብቻ ኦን ኦፍ ተደርጎ ብቻ መግዛት የለባችሁም። ሁለቱም ኤርፎኑም ቦታ የቻርጀሩም ቦታ በፈለጋችሁት አማራጭ ነው እንደዚህ ማለት ነው። በሁለቱም መሰክታችሁ መጠቀም የምትችሉበት ነው። ይህን ነገር ቼክ አድርጋችሁ መግዛት አለባችሁ ማለት ነው። ስገዙ እንዳትሸወዱ ማለት ነው። እሺ አሁን ይሄ ወደ ነበረበት ልመልሰው እችላለሁ ከፈለግኩም መቅረጽ እንችላለሁ አሁን በዚህ ማለት ነው ስልኬ ላይ አሁን ብሰካው እየቀረዝኩበት ነው ስልኩ በሌላ ስልክ ደግሞ አሳያቸዋለሁ አሁን ማለት ነው ስለዚህ በዚህ መልኩ መቅረጽ እንችላለን ማለት ነው ይሄ በጣም አስፈላጊ ነው በጣም በነገራችን ላይ ድምጻችን ርቆ ድምጻችሁ አይሰማም ቪዲዮ ስትሰሩ ድምጻችሁ አይሰማም ከተባላችሁ ግዴታ የሚያስፈልጋችሁ ቃ ማይክራፎን አንደኛ ማለት ነው። ዩቱብ ስትሰሩ ማለት ነው ጥርት ያለ ቪዲዮ መስራት አለባችሁ። እሺ ይህን ወደ ቦታው ልመልሰው። ስታጠፉት ይህንን ስታጠፉት እራሱ ጫንትልታላችሁ ኦፍ ይሆናል ማለት ነው ጫንትልታላችሁ ይጠፋል ማለት ነው ሲቋረጥ እንደዚህ ይሆናል። አረንጓዴ ቀይ ይበራል። እነዚህ ማይክራፎኑ ከዚህ ጋር ሲገናኙ ነው ቀጥ ብሎ የሚበሩት ማለት ነው። ሲቋረጡ እንደዚህ አረንጓዴ ቀይ ይበራል ማለት ነው። ይሄኛውም ጫን ትሉት እና ታጠፉታላችሁ ቻርጅ ታረጋላችሁ ማለት ነው። ቻርጅ እያደረጋችሁ ነው የምትጠቀሙት። ስለዚህ ይህንን ጨረሰን አሁን ወዴት እንሄዳለን? ወደ ላይታችን እንሄዳለን። ላይቱ ደግሞ ምን አይነት ላይት አያስፈልገናል። ምን አይነት ላይት ያስፈልገናል? የሚለው ነገር ደረጃ ያላቸው ላይቶች ራሱ ብርሃን በደንብ የሚሰጡ አሉ። በዚህ መልኩ እናስገባለን እናስቀምጣለን። በስነ ስርዓት ከተጠቀምን በኋላ ማይክ በስነ ስርዓት ማስቀመጥ አለብን። ረጅም ጊዜ እንድንጠቀምበት በስነ ስርዓት ማስቀመጥ አለብን። ተጠቅመን ዝም ብለን መወርወር የለብንም ማለት ነው። ብር አውጥተን ገዝተን በስነ ስርዓት ማስቀመጥ አለብን። ያው በደንብ ማየት ትችላላችሁ። ከመግዛትም ስትፈልጉ መጠየቅ ኮሜንት ላይ መጠየቅ ትችላላችሁ። ዋይርለስ ማይክራፎን ይባላል። ሌላ ኮድ አላገኘሁለትም እኔ ስለተመቸኝ ነው። ይሄ እቃ ጽድት አለ ድምፅ ያስተላልፍልናል ማለት ነው። አሁን ማይክ ጨረሰን ወደ ላይቱ እንሄዳለን ማለት ነው። እንግዲህ ቤተሰቦች አሁን ደግሞ ከሚያስፈልጉን እቃዎች ወይም ማቴሪያሎች ዩቱብ ስንሰራ አንዱ ማይክ ያሳየኋችሁ። አሁን ደግሞ እስቲ ወደ ላይቱ ደግሞ እንሂድ ማለት ነው። እንግዲህ ላይቱ እንደምታዩት ይህን ይመስላል ማለት ነው። በጣም ሀይ የሆነ በጣም በቃ ምን ልበላችሁ፣ በርቀት አስቀምጣቸው እራሱ ስልካችሁ ብታስቀምጡት በከፍተኛ ላይት መቅረጽ የምትችሉበት አርጂቢ ኤልኢዲ ይባላል። በጣም አሪፍ እቃ ነው። እኔ ስለተጠቀምኩበት ነው፣ እየተጠቀምኩበት ያለሁት እቃ ይሄ ነው። የተለያዩ ላይቶች አሉት። እኛ ምንፈልገው ላይት ሊኖር ይችላል። በጣም ላይቭ ስንጠቀም ቪዲዮ ስንቀርጽ በጣም አስፈላጊ እቃ ቪዲዋችን ጥራት በሌለው ስልክ እንኳ ብንቀርጽ ጥርት አድርጎ ይቀርጽልናል ማለት ነው። ላይት በጣም አስፈላጊ ነገር ነው። ቪዲዮ ስንሰራ ቪዲዮ ስንሰራ ላይት በጣም አስፈላጊ ነገር ነው ማለት ነው። እንግዲህ እንደምታዩት ኮዱን በደንብ ማየት አለባችሁ። ኤምጄ ሰላሳ ስድስት ይባላል ማለት ነው። እና ሶፍት ሪንግ ላይት አለው እና ውስጡን ደግሞ ከፍቼ አሳያቸዋለሁ ማለት ነው። እሺ፣ ውስጡን ስከፍተው እንደምታዩት ውስጡ ላይ ምን ምን አለ የሚለው ነገር እንደምታዩት። እሺ፣ ላይት ልስጠውና። እሺ፣ ውስጡ ያለው ነገር ይህን ይመስላል ማለት ነው። ምን ምን አለው የሚለው ነገር አብረን እናያለን። በጣም አስፈላጊ ነው። በጣም ምርጥ እቃ ነው። እንደምታዩት መጀመሪያ ሪሞት አለው የራሱ ሪሞት አለው እንደምታዩት ማለት ነው። ሁለተኛ እዚ ጋ አንድ ሁለት ሶስት ሶስት ስልክ ማስቀመጫዎች አሉት። ሶስት ስልክ ማስቀመጫ አንድ ላይ ሶስት ሰዎች መጠቀም ይችላሉ በዚህ ላይ ማለት ነው። ይህን ይመስላል ሶስት ስልክ ማስቀመጫ ማስያዣዎች አሉት ማለት ነው። እንዴት እንደምናስይዝ አብረን እየገጣጠመን እናያለን ማለት ነው። እነዚህ ቀመጡና በቃ ከነዚህ ውጭ ምንም የለም። አሁን ይህን ላውጣና ላሳያችሁ። እንደምታዩት ላይቱ ይህን ይመስላል ማለት ነው። አብረን ገጣጥመን እናያለን። እዚህ ጋ ምንቀየርበት አለ። ራሱ ኬብሉ ላይ የምንቀየርበት ላይት የምንቀንስበት፣ የምንጨምርበት አለው ማለት ነው። ይህን ይመስላል ምንድን ነው የምናደርገው? እዚህ ጋር ላሳያችሁ። ይህንን ቻርጀር ቦክስ ላይ እንሰካለን፣ ይበራል ማለት ነው። እንደምታዩት ይህን ይመስላል ላይቱ ማለት ነው። እና እንዴት ነው የሚሰራው የሚለውን ነገር ደግሞ ገጣጥሜ ላሳያችሁ ማለት ነው። እዚህ ጋር እንደምታዩት ይህን ይመስላል። እግሩ ይሄ ማቆሚያ ነው። ከዛ ይህን ነው የምንፈታው። እዚህ ጋር እናላላና እዚህ ጋር ከፈት እናደርገዋለን፣ እግሩ ማለት ነው። በዚህ መልኩ ከፈት እናደርጋለን፣ ልክ እንደዚህ ማለት ነው። ከዛ እንደዚህ ዝቅ እናረጋለን፣ እንደዚህ ይሆናል ማለት ነው እንደምታዩት። ከዛ እናቆመዋለን፣ ልክ እንደዚህ ይቆማል ማለት ነው። ይታያቸዋላል። ስለዚህ በዚህ መልኩ እናቆመዋለን እግሩ በዚህ መልኩ እናቆማለን። ከዛ ምንድን ነው የምናደርገው? በዚህ መልኩ ካቁም ነው በኋላ ላይቱ ወስደን ደግሞ እሺ፣ ላይቱ እዚህ ጋር እናደርገዋለን እንደዚህ እናስገባዋለን ማለት ነው። እንደዚህ እናስገባውና እዚህ ጋር አጥብቀን እናስራለን። እዚህ ጋር አጥብቀን እናስራለን። እዚህ ጋር ምንድን እናደርጋለን? እዚህ ጋር ስልክ ማስቀመጫችንን እዚህ ጋር ማሰሪያ ቦታ አለ። እያሽከረከርን እንደዚህ እናረጋለን ማለት ጥብቅ ማድረግ አለብን ስልካችንን እንዳይንቀሳቀስ ማለት ነው። ጥብቅ አድርገን በዚህ መልኩ ማድረግ እንችላለን። እንደዚህ እያደረግን ሶስት ስልክ በዛም በኩል መጠቀም እንችላለን ማለት ነው። ከዛ ስልካችን እንደፈለግን ከፍ ዝቅ ማድረግ እንችላለን። እዚህ ጋር እንትን ማድረግ ያለው ላይቱን ቀና ዝቅ ማድረግ እንችላለን እያጠበቅን እያላለን ማለት ነው። ስልካችን ደግሞ ወደ ዩቱብ ስንሰራ እንደዚህ እናዞረዋለን ማለት ነው። ይህ ተጨማሪ ነው። ስልካችን እንደዚህ እናዞረዋለን ስንፈልግ፣ ቲክቶክ ስንሰራ ላይቭ ምናምን ስንሰራ እንደዚህ እናዞረዋለን ማለት ነው። በጣም አስፈላጊ ነው እ አብርቼ ደግሞ ላሳያችሁ። ይህን እንዳልኳችሁ ቻርጀር ላይ እንሰካዋለን፣ ቦክስ ላይ እንሰካዋለን ማለት ሰካሁት ስሰካው፣ ልክ እንደዚህ ይበራል። እንደምታዩት እዚህ ጋ አረንጓዴ ወይም ሰማያዊ ከለር ባርቶልኛል ማለት ነው። እዚህ ጋ ቀይ ነገር አለ። ከሱ ግን ቀዩን ሳበራው በራ ማለት ነው። ላይቱ እንደምታዩት ላይቱ በራ ማለት ነው። ከፈለግን ይኸው ሪሞት አለ። በሪሞቱ ኦፍ ሳደረገው ኦፍ ሆነ ማለት ነው። አረንጓዴ ስትጫኑት ይበራል ማለት ነው ቀጥታ ከእንትኑ ጋር የሚገናኘው በሪሞት ማዘዝ ትችላላችሁ ማለት ነው። እንደምታዩት አርጂቢ የሚል አለ። አርጂቢ የሚለውን ስጫነው እንደዚህ የተለያዩ ላይቶች ያመጣል ማለት ነው። ራሱ ደግማችሁ ስትጫኑት በጣም የተለያዩ ከለሮች ያመጣል ማለት ነው። ከለር ስትፈልጉ በጣም የተለያዩ ከለሮች፣ ልክ በዚህ መልኩ የተለያዩ ከለሮች ያመጣል ማለት ነው። እንዲታያችው መሬት ላይ አውርጄዋለሁ። በዚህ መልኩ ያው እዚህ ጋር ማፍጠን እንችላለን። እንደምታዩት ድምፅ ቮሊዩሙ ፕላስ እና ማይነስ ብቻ ነው መፍጠን ይችላል ማለት ነው። እንደዚህ ከለሩ መፍጠን ይችላል። እሺ፣ ሌላ ስለዚህ ይህንን በጣም አስፈላጊ እቃ ገዝታችሁ ተጠቀሙበት። እንደምታዩት ማቆሚያ ይህንን ይመስላል። ወደ ሁለት ሜትር ይሳባል ወደ ላይ እና ሂሳቡ ስንት ነው ላላችሁኝ ይህንን እቃ ኦፍ አድርጌ ላሳያችሁ እና እንደምታዩት ነው። ይህንን ላይት ሂሳቡ ስንት ነው ላላችሁኝ፣ አራት ሺ አምስት መቶ ብር ነው። አራት ሺ አምስት መቶ እስከ አራት ሺ እስከ አምስት ሺህ ብር ራሱ ይሄዳል ማለት ነው። እንደ ሂሳቡ ይለያል እንደ ገበያው። እስከ አምስት ሺህ ብርም ሊሄድ ይችላል። ተከራክራችሁ ከገዛችሁ እስከ አራት ሺህ አምስት መቶ ብር የመጨረሻ ሂሳቡ ታገኛላችሁ ማለት ነው። ስለዚህ በዚህ መልኩ ቪዲዮችን ማሳመር ትችላላችሁ። በዚህ መልኩ ቪዲዮችን ቀርጻችሁ ውብ የሚያምር ቪዲዮ ከሚያምር ድምጽ ጋር መስራት ትችላላችሁ። እኔ የምጠቀምባቸው ሁለት እቃዎች እነዚህ ናቸው። በጣም አስፈላጊ ናቸው ለዩቱብ፣ ለድምጻችንም፣ ለቪዲዮ ጥራትም አስፈላጊ እቃዎች ናቸው ማለት ነው። ሁለቱ ቢያንስ ቢያንስ ማለት ነው። ተጨማሪ ነገሮች እንዳሉ ሆነው እነዚህ በጣም አስፈላጊ ነገሮች ናቸው። ስለዚህ በዚህ መልኩ ሼር ላርጋችሁ ብዬ ነው የገዛኋችሁን እቃዎች ላሳያችሁ ብዬ ነው እና የምትጠይቁኝ ነገር ካለ የት እንደሚገዛ የት እንደሚሸጥ ስለ ብሩም ምጠይቁኝ ነገር ካለው፣ ኮሜንት ላይ አስቀምጡልኝ። ለዛሬው አመሰግናለሁ።